አሁን የሚጠብቅ ምናምን ይባል ነበረ። እሱ ነው እግዚ አብሔር የተባለው እንትን። እየቀለድኩ አይደለም፣ ትክክለኛ ታሪክ ነው። ትክክለኛ ሲያሙ እየሰሙ ነው። አዎ፣ እና እንደዛ ነው። ከዛ በኋላ ደግሞ እንትና እና ኢዛና፣ ንጉስ ኢዛና ክርስትና ሲቀበሉ እንደነበረው እግዚ አብሔር የሚባለው ዝም ብለው እንትና አስቀጠሉት ማለት ነው። ኢትዮጵያ ዙሩ ደግሞ ዝም ብለው አስቀጠለው በቃ፣ እግዚአብሔር በሚለው ማለት ነው። እና ይሄን ይመስላል ታሪኩ። እኔም አልቀበለውም ለማለት ነው ባጭሩ። እግዚአብሔር የሚባለውን የእግዚአብሔርን ታላቅነት፣ ኃያልነቱ፣ ረቂቅነቱ የሚገልጽ ቃል አይደለም፣ አይገልፀውም፣ ስሙም አይደለም። እግዚአብሔር ከኢትዮጵያ ለመውጣት ፓስፖርት ያስፈልገዋል? እንትን አያስፈልግም። ፓስፖርትን ከወጣ ጥሩ ነው ግን ይወጣል። ፓስፖርት ይወጣል። ከባድ ነው። ማውራት ትችላላችሁ፣ ገስት ላይ ያላችሁ ባቢላን። እኔ ለራይነር ነኝ፣ በጣም ብዙ ጊዜ ጠይቀዋለሁ እያልኩ ማለት ነው። ምን መሰለ ራይነር፣ ኢየሱስንን፣ አንተ ሰው ነው ብለህ ነው የምታምነው፣ እና ሰው ብቻ ነው። እና ኢየሱስ እንደተሰቀለም ታምናለህ? እሺ፣ የሰው መሰቀል ይገርማል። ጥቅሙ ምንድን ነው? ይህን አስረዳኝ። የሰው መሰቀሉ ጥቅም ዝም ብለን ከሚዳ የመጣ ዝም ብለን ተሰቅሏል እና ለእኛ ነው ምናምን ሳይሆን ከመጀመሪያው ጀምሮ ከቡሊኪዳን አሳቡ አለነው ወይም ደግሞ የመስዋዕት ስርዓት የሚባለው አሳቡአለ እና ስቅለቱ ዝም ብሎ ከእሱ ጋር የሚገናኝ ነው። ዮሐንስ ወንጌል ምዕራፍ አንድ ላይ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲለው ምን እያለ ነው የሚለው እንረዳለን። ስለ ሙሴ ለሙሴ የተሰጠው ህግ በበግ በፋኖስ እና በእህል በቁርባን ማለት ነው የኃጢአት ስርይት ያስገኘ ነበር በብሉይ ኪዳን ማለት ነው። ኦሪት ዘሌዋውያንን ስታነብ ትረዳለህ እና የሚያፈሱት ደም በመጋረጃው ላይ ሲረጭ የኃጢአት ስርይት ያገኛሉ እና በየበግ ደም ይፈሳል፣ የኮርማዎች ደም ይፈሳል እና ያለ ኃጢአት መስዋዕት የሚሆን ነው እና አዲስ ኪዳን ላይ ደግሞ ያ የመስዋዕቱ በግ ኢየሱስ ክርስቶስ ሆነ ነው ስለዚህ በበጉ ፈንታ ኢየሱስ ክርስቶስ ደም ፈሶልናል ነው እያልነው ያለ ነው። ስለዚህ ዝም ብሎ ስለሞተ ለእኛ ነው እያልን አይደለም። ብዙ ነቢያቶች እኮ ሞቷል፣ ኢሳያስ ሞቷል፣ ኤርምያስ ተገድለዋል፣ ሌሎችም ተገድለዋል በአሰቃቂ ሞት ማለት ነው። ግን ኢየሱስን ጻድቅ ስለሆነ ከመጀመሪያ ጀምሮ እግዚአብሔር የእሱን መገደል አስቀድሞ ስላየ የእሱን መገደል አስቀድሞ ስላወቀ ለእኛ መስዋዕት አድርጎ ቆጠረልን ነው ምንድነው? የመስዋዕት ወይም ደግሞ የኃጢአት ስርየት መስዋዕት አድርጎ ኢየሱስስ ያውቅ ነበር? ያ ያለ ነው። ኢየሱስ ያውቅ ነበር። ኢየሱስ የሚያውቀው ከተወለደ በኋላ ነው፣ ወይም ደግሞ እውቀት ማግኘት በሚችልበት ሰዓት ስል ሊሰቀል እንደመጣ እና ደግሞ በኃጢአቱ ርስም ታምናላቸው? አላምንም። እሺ ታዲያ እንደዛ ከሆነ ከኢየሱስ ውልደት በፊት የነበሩትስ በዚህ ደም ነው እንትን የተባሉት? ለምሳሌ እነ ፈራኦን ምናምን ማለት ነው። እነሱ በዚህ ደም ነው ኃጢአታቸው የተሰራ ያላቸው። እንግዲህ ክርስቶስን የሚያውቁ በክርስቶስ ያመነው ሁሉ ከክርስቶስ መወለድ በፊት የሚሆን በሱ ያመነ አሁን ለምሳሌ ኤብራዊ ምዕራፍ 11 ላይ ከሩቅ አይቶ ተሳለሙት ይላል እና እውቀታቸው ምን ያክል እንደሆነ እኔ አላውቅም። ግን እነሱ አምኖበት ሞቶ ይላል እና በእርሱ ያመነ የኃጢአት ስርየቱ በእርሱ ያገኛል፣ በኢየሱስ ክርስቶስ ያገኛል። ያላመነ ያላየ ደግሞ በእርሱ ያገኛል ላችን ስለማይል ማለት ነው። አሁን ፈራውን ስለ ኢየሱስ ሞትና ስቅለት ያምን ነበር ምንም እኮ አሁን እኮ ግራ የገባኝ ይሄ ነው ነው የሚያውቁ። እኔ ግልጽ ያልሆነልኝ እዚህ ጋር ነው። በዛ ላይ ደግሞ እየሱ የሚያውቀው ነው ሰው ሆኖ ያው ሰው ብቻ ነው ብለ ሊሰቀል እንደመጣ ሲያቅ ነበር፣ መስዋዕት ሊሆን እንደመጣ ያቅ ነበር። አይ ይህን የሚያውቀው ከተወለደ ካደገ በኋላ ዕውቀቱን ዕውቀት ካገኘ በኋላ ነው መጽሐፍትን ካነበበ በኋላ እየሱ ያንን ያውቃል። ለምሳሌ ራሱ ይናገር ነበር አይደል እንዴ፣ ጊዜ ገና አልደረሰም ይላል፣ እና እውቀት እንዳገኘ እንረዳለን ማለት ነው። አንድ እናንተ ትቀጥላላችሁ። አንድ ግን ከማናወራ ሰው አንድ እንትን ቢል ጥሩ ነገር ነው። ከታች መግባት የሚፈልጉ ሰዎች አሉ። ኦርቶዶክሶች ውሸታሞች ምናምን ይላል አንዱ ስለስላሴ። እኔ አኔ ማስረዳት እችላለሁ እኔ ልውረድና አስገባው። እሺ፣ አይ ቲንክ ውጭ ስለሆንኩኝ ተስራ አዳምጣለሁ። አስገባው ነው አንተ አንተ ቆይ ሰለምት ስለሆንክ ማውራትም ስላለብህ ብዙም መውቀት ስላለ እንትን በል። አውቀዋለሁ፣ ቄስ ነው በግዕዝ በሱ ተጨመቅ ምናምን እላለሁ። በጣም ያውቃል፣ አውቀዋለሁ፣ ያውቀዋለሁ። አሁን መግባት ትችላላችሁ እናንተ ቀጥሎ ይተናገረው እንትን የዘፈነው ዘፈን ላይ ምን የሚል ግጥም ነበረው መሰለክ? ቴዲ አፍ እንደ አክሱም ራስ ቀርጽሀት ራሴን የምትለው ነበረች። እና የዛን ሰዓት በጣም መነጋገሪያ ነበረ፣ ያ ዘፈን እንደወጣ አስታውሳለሁ። በጣም እነዚህ ትልልቅ የቤተክርስቲያን እንትኖች ምናምን ያንን ጥቅስ ያንን ንግግር፣ ለምን ብትል ከአክሱም አክሱም አናቱ ላይ ያለው ላይክ አርክ ሼፓርል ያለው እና ያ አርክ ምልክት፣ መላእክቶች እና አሚን ሰማዕታቶች ሲሳሉ ከጀርባቸው ብርሃን ብርሃን ምልክት ይደረጋል ክብ እና ክቡ አይተው ከሆነ ሙሉ አይደለም፣ በእነሱ ይጋረዳል የተወሰነ። እና የዛ ምልክት ነው። እና አንዱ ራ የፍልስፍና ውጤት ነው። ያው ጨረቃ ተደፍታ ምናምን ነው የሚለው እንትኑ ታሪኩ። ጨረቃ ተደፍታ ነው ምናምን ከላይ የተቀመጠችው በዛ ነው የተዘጋው ምናምን ነው የሚለው አይተው ከሆነ እንደዛ ነው። ግን እውነታው እሱ አይደለም።

ቆስጠንጢኒዎስ የሚባል ንጉስ ነበረ፣ ሮም ላይ ማለት ነው። እና ግዛቱ ለሁለት ሊካፈልበት ሆነ። በምን ካልከኝ አንድ ግዛት ላይ ያሉት ኢየሱስ ክርስቶስ ከአምላክ ጋር የሚስተካከል ትንሹ አምላክ ነው ወይስ ተው ነው በሚል ማለት ነው። እና ለምን አላስማማቸውም ብሎ የንቅያ ጉባኤን ጠራ። ግዛቱ እንዳይከፋፈልበት ማለት ነው። ያን ሰዓት ጀመረ የኒቂያ ጉባኤ፣ ዝኒክ ቱርክ ላይ ሰበሰባቸው እና ግዛቱ እንዳይከፋፈልበት ማወቅ ፈልጎ ሳይሆን ግዛቱ እንዳይከፋፈልበት። ያው ታውቃለህ፣ እነዚህ ደቡብ ኤሮፖች በካቶሊክ ናም በጣም የጠነከሩ ናቸው። እና በዚህ የተነሳ ጀመረ የስላሴ ጽንሰ ሀሳብ ያኔ ነው የመጣው። በቃ ሁለቱንም ለማስታረቅ ሲባል የግዴታ ማለት ነው፣ እኩል ማድረግ አለብህ፣ ግዴታ ማለት ነው። የስላሴ ሀሳብ ያንን የጀመረው እና አይ ቲንክ እኔ አሁን የተናገርኩትን ንግግር እንትኖች ራሱ ሼር ያደርጉታል። የጆቫዎች አይ አለ ዚ ቆይቻለሁ በእርግጥ ካነበብኩት ገና ከስምንት ዓመት በፊት መጽሐፍ የቤተክርስቲያን ታሪክ ይላል። የፕሮቴስታንት አሻራ የሚል አለ። ላይክ በዚህ መንገድ ነው የሚያብራራው። ራሱ ውሳኔውን ራሱ ሲወስን አሁን ጣልቃ ገብቶ ነው ንጉሱ ማለት ነው እና ይህ ውሳኔ ሲወስን ይህ አለ አይደል፣ ከመቸኮሉ የተነሳ ነው እንጂ አምኖበት ወይም ደግሞ አውቁት አይደለም። ጣልቃ በመግባት ማለት ነው ውሳኔ ላይ እንዲደርሱ በጣም ቸኩላል ማለት ነው። ለምን አሁን ያልከው ከግዛት ጋር አይተገናኘ ማለት ነው

የማይነበብ የማይብራራ ነገር ይሆንብሃል ማለት ነው። በእንትን እኮ ብትሞግት እኮ ታሸንፋቸዋለህ። ከኒቅያ ጉባኤ በፊት ባሉት አባቶች ማለት ነው ስላሴ አማኞችን ብትሞግታቸው እነሱ መልሰህ ታሸንፋለህ። አንድ ሰው አያውቁም። እንደዚህ አይነት እኩል ሦስት እኩል አንድ የሚያውቅ አባት የለም። አሁን ለምሳሌ እራሱ ስላሴን አመጣ የተባለው ቃሉን የተጠቀሙ የመጀመሪያ ጊዜ እንትን ነው ተርቱሊያን ነው። ከዛ በፊት ግን እንትና ማለት ቲዮፍለስ የሚባለው ስላሴ የሚል ተጠቅሟል ለሌላ ነገር ማለት ነው። ግን እሱ የሚያምኑ ማለት ነው አብ ለብቻው የሚኖርበት ዘመን ነበር ብሎ ያምናል። ተርቱሊያን ማለት ነው የሆነ ዘመን ላይ አብ ለብቻው ነበር የሚኖሩ። ከዛ በፊት ምድነው ነው ሎጎስ የሚባለው የአብ እውቀቱ ነው። ዊዝደም ብሎ ይገልጻል ማለት ነው። እነዚህ ግን አይበላለጡም በዘመን በዘላለም ውስጥ አብም፣ ወልድም መንፈስ ቅዱስም ሶስቱም እኩል ዘመን ነው የኖሩት ይላሉ። ተርቱሊያን ግን እንደዛ አያምንም። ቲዮፍለስም እንደዛ አያምንም። ሎጎስ ምናምን ብሎ አሁን የሚያብራሩት እራሱ የዊዝደም ምናምን አይሉም ነዚህ ማለት ነው። ትክክል አውድቅ አድርጎታል። እና እናስተምሮ እያዳበርክ አሁን ዘመን በተራቀቀበት ሰዓት አምላክ በሶስት ይገለጻል በለማስተማር ትንሽ ይከብዳል። ራይነር ባቢ ከፈቀዳችሁ ላይ ጥያቄ ልጠይቅና ልውረድ። ምን ትላላችሁ? ራይነር ልጠይቀ እሱን ለሚጠየቀው እኔ ለምን ታስፈቅጊኛለሽ? አይ ዛ ሰው ይግባና ዩቲና ወርዳ ምናምን ስላሉ ቦታ እንድንገብ ያስፈቀድኩ መጠየቅ ያለበት ሰው ራሱ ነው። መጠየቅ ያለበት እሱ ነው። ማስፈከድ ያለብቢ ኢየሱስ አምላክ ቢሆን ኖሮ ማለት እስራኤሎች እራሱ አያመልኩትም ነበር። ኢየሱስ ክርስቶስ በምንድን ነው አምላክ የምታደርገው? እኮ ነው ችግሩ። ምንድን ነው በምንድን ነው አምላክ የምታደርገው? የኢየሱስ ክርስቶስ አምላክነት በምን ልታረጋግጠው ነው? ያው ክርስቲያኖች እንደሚሉት ነው። አይ ሰው እንደሚለው ሳይሆን እሱን ተውና፣ ተረቱና ተርኩትን ተውና፣ ግን የኢየሱስ ክርስቶስ አምላክነትን ለመቀበል በምንድን ነው የሚረጋገጠው? አምላክነት በእምነት በእምነት ያው በእምነት የሚባል ነገር የለም እነሱን እኮ አይደለም እነሱ እኮ አይደለም። ምልህ አምላክ ነው ብሎ የሚያምኑ ሰዎች የኢየሱስ ክርስቶስ አምላክነት ያረጋገጡትና የሚረጋገጡ በምን ይረጋገጥ እኮ ነው? ምልህ ሌሎች ማ ምክንያት አላቸው እኮ። ለምሳሌ መጽሐፍ ቅዱስ ምክንያት ነው፣ መንፈስ ቅዱስ ነው። መንፈስ ቅዱስ ሲጠጋ መጠበቅ ነው እንግዲህ፣ ወይ በደንብ በመጮህ ነው። እሺ በጮክ ቁጥር ነው መሰለኝ መንፈስ የሚጠገቅ ። ሳስበው አንዳንዴ ከባድ ነው። አሁን ጠይቂው ዩቲ ራይነር አለ። ጠይቂው ራይነር እንዴት ነው? ምን መሰለህ የምጠይቀህ፣ እኔ ኢየሱስ ክርስቶስ ለእኔ ኃጢያት የምትውልኛል ስትል አዳም ባመጣው ኃጢያት ማለት ነው ማለት አዳም በበላው ቀጣል ማለት ነው፣ ወይስ ሌላ ኃጢያት አለ የሞተበት ምክንያት? አዳም የራሱን ኃጢያት ነው የሰራው። አዳም በሞተ ሳይሆን አዳም ባጠፋው ሳይሆን ለሁላችንም ባጠፋ ነው ማለት ነው። ሁሉም ኃጢያት ሰርተዋል ብሎ መጽሐፉ ይናገራል። እኔም ኃጢያት እንደሰራሁ አውቃለሁ። ስለዚህ ኢየሱስ የሞተው ለኔ ሀጢያት ነው። ለአንተም ብቻ ነው። ኦኬ። እና ያ ተቆሰለም ነው? ሀጢያት ማድረግ ከጀመሩ ጊዜ ጀምሮ ነው፣ ገና ለወደፊት ነው ማለት ነው ሁሉም። ኦኬ ኦኬ እና ታዲያ ኢየሱስ ክርስቶስ ለሐጽያት ከሞተልህ፣ ታዲያ አሁን አንተ ሐጽያት የለብህም ማለት ነው። ምንም ነገር ያኔ እንትን የዋን ነገር ሐጽያት አልሰራም። ያው እየሱስ ሞቶ እኮ በደም ዋርቱ እና ምናምን ስለምትሆን ሐጽያት አይቆጠርብህም ማለት ነው። አሁን ብሰራ ነው? አሁን ብሰራ ነው? አዎ፣ ያው አይ፣ እንደዚያ አይደለማ። ኢየሱስ አዎ፣ አዎ፣ እኛ ኢየሱስ ሞተልን ስንል ከእንትን ጋር ነው ቅድም ከኪያ ጋር ሳውራ የነበረው መስዋዕት የሚቀርበው ለሰሩት አጥያት ነው። እና የሰሩት አጥያት ይቅር እንዲባልላቸው መስዋዕት ያቀርባሉ። ከዛ ድጋሚ አጥያት ከሰሩ ድጋሚ መስዋዕት ያስፈልጋቸዋል። ስለዚህ እኔ በይቀኑ ዛሬ አጥያት ብሰራ እንደገና ኢየሱስ ለኔ ይታይልኛል? አንዴ ያቀረበ መስዋዕት ያንን ነው። እኔ መጽሐፉ የሚያስተምረኝ ማለት ነው። በዛ መንገድ ነው አጥያት ይቅር ተብሎላል የሚለኝ እንጂ አጥያት ብሰራ መብት ነው የሚል የለም። እና አውቆ አጣት የሚሰራም ደግሞ እንግዲህ ኃጢያተኛ ነው የሚሆነው እንጂ ምን እንደሚለው ይሄ የመስዋዕት ኃጢያት እራሱ የሚቀርበው ከእንትን ጋር ነው ባለማውቅ ለሰራችሁ ኃጢያት ነው የሚለው ኦኬ ታዲያ ኢየሱስ ክርስቶስ ከሞተልህ ያው ኦልሬዲ ሞቶልኛል ስላልክ ከሞተልህ ለምን እንደው ኃጢያተኛ የምትሆኑ ነው ማለት ማለት ኃጢያት እራሱ ብትሰራ አይያዝብም ማለት ይቻላል አይቆጠርም ምክንያቱም አያዝብኝ። ስለሞተ መግባት አለብኝ መመለስ አለብኝ እንደዛ። ቆይ ላይ ያዝብኛል። አዎ፣ የሞተው ታዲያ ቆይ ነው ከኃጢአት እንደ ተመልሼ እንድኖር ነው እኔን ለማጽደቅ እንጂ እኔ በኃጢአት እንድኖር አይደለም። እሺ በቃ ችግር የለው። ይቀበላል ያልከውን። እና ሌላው ደግሞ ጥያቄ ምን አለ መሰለህ፣ አይሁዶች የገደሉበት ምክንያት ምንድን ነው? ኢየሱስ ክርስቶስ ማለት ሲያሳድፍ ምናምን የነበረው ልክ እናንተ እንደምትሉት ነው ወይስ? አንደኛ እዛው ጋር መጽሐፉ ላይ የተጠቀሰው የእግዚአብሔር ልጅ ነኝ ስላለ ይላል። ሁለተኛ ደግሞ በአሰት ክስ እግዚአብሔርን ተሳድበዋለ የሚል ማለት ነው። ኦኬ፣ ታዲያ እናንተ ከየት ያመጣችሁት ነው ለሀጢያት ሞተ የምትሉት? ምክንያቱም ብሉይ ኪዳን ምሳሌ ያው የአይሁዶች መጽሐፍን ምናምን ስለሚባል ነው። ብሉይ ኪዳን ከብሉይ ኪዳን የምትመሩ ምናምን ከሆነ እናንተ ያው ትመራለች በብሉይ ኪዳን ህግ፣ እና ኢየሱስ ከየት መጥቶ ነው ለእኔ ሀጢያት ምትወድኛል የሚለውን ከየት ነው ያመጣችሁት? ማለት ከየት ነው ያመጣችሁት? ያው አሁን ኢየሱስ የተገደለው እያስተማረ ነው አይደል? አይሁዶች ኢየሱስ የሞተው ሲያስተምር ነው፣ ወይም ደግሞ ትክክለኛውን የእግዚአብሔርን ትምህርት የእግዚአብሔርን መልዕክት ሲያስተምር ነው እና እነሱ ገደሉት፣ ሰቀሉት። እና ይሄን የተገደለውን ኢየሱስን እግዚአብሔር ለእኛም የመስዋዕት በግ አድርጎ ወይም ደግሞ የመስዋዕት የኃጢአት መስዋዕት አድርጎ ቆጠረልን ነው እያልን ያለ ነው። የድነት መንገድ ሆነልን ነው እያልን ያለ ነው። ስለዚህ ለኔ ኃጢአት ነው የሞተው ነው። እግዚአብሔር ከዛ ሰዓት ሊያድነው ይችላል ሰጥቶ እሺ፣ ያው ጥያቄ ያው አላገኘው መሰለኝ ሲመስለኝ ምን መሰለህ እኔ ያልኩህ አይሁዶች አንተ ሰው ስትሆን ራስህን እንዳምላክ ታደርጋለህ ምናምን ብለው ስላልተረዱት ምናምን ነው ሲያሳድድ የነበረው ነው። አንተ ደግሞ ለእኔ ኃጢያት ብሎ ነው ኢየሱስ የሞተልኝ እያልክ እና እስኪ ያስታርቅልኝ ነው ሁለቱ ና እኮ እኛ ለእኛ ኃጢያት ሞተል ስንል የከፈለው መስዋዕት አይተን ነው እንጂ ሆነ ብሎ ለኛ ኃጢያት ሊሞት መጣ እያልን አይደለም። ሆነ ብሎ ለመገደል ነው የመጣው እያልን አይደለም። የተገደለውን ግን እግዚአብሔር ለኛ መስዋዕት አድርጎ ያዘው ነው እያለ ያለ ነው ስለዚህ ስለኛ ኃጢያት ሞተ የምንለው እግዚአብሔር ያንን የተገደለብን መስዋዕት ለኛ አድርጎ ስለያዘው ነው ወይም ደግሞ ለኃጢያት መስዋዕት አድርጎ ስለያዘው ነው ለኃጢያታችን ሞተ የምንለው አሁን ለምሳሌ ኢሳያስ ላይ ኢሳያስ አምሳ ሶስት ላይ አለ። እስቲ ምን ይላል? ስለ ህዝቤ ኃጢያት ከያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ምን አልኩ? ስለ ህዝቤ ኃጢያት ከያዋን ምድር እንደተወገደ ከትውልዱ ማናስተዋል። ለኃጢያት ሊሞት መጣ የሚል የለም። ከያዋን ምድር ማለት ያዋን ማለት በህይወት የሚኖሩ ናቸው። ተወገደ ማለት ደግሞ ያው መገ ምንድነው ማጥፋት ማለት ነው። ሰው ከሚኖርበት ዓለም ተወግደዋል እያለ ነው። ለማ ስለ ህዝብ ያጥያት ችግር ዞሮ ዋናው ነገር አይሁዶች አንተ እራስን አምላክ አድርጋ ምናምን ብለው የገደሉት እና እናንተ ደግሞ የምታምኑት ፍጹም የተለያየ ነው። አይደለም እንዴት አልገባኝም። ያው እንዳልኩ ያው ዮሐንስ ወንጌል አስር ሰላሳ ላይ ያለው ምሳሌ አለ እኔና አባንድ ሲላንተ ሰው ስትሆን ራስ እንዴት አምላክ ታደርጋለ? ብለው ምናምን ሌላማ፣ ለእናሱን አይሁዶች ኢየሱስን ሲያሰዱበት የነበረበት ምክንያት ያልኩና አሁን አይሁዶች መጥተው ኢየሱስ ለምንድነው የሞተው ምናምን ብትላቸው ምንድነው የሚለው? ማለት እንደናንተ እንዳንተ አስተሳሰብ ና እንደነሱ አስተሳሰብ አንደኛ እንትን ነው ምንድነው፣ እግዚአብሔርን ተሳድቧል የሚል ክስ ነው ያቀረቡት። ወንጀለኛ ነው ብሎ ነው የሚናገሩት። አሁን በእንትናቸው በመጽሐፋቸው ማለት ነው። ወንጀለኛ ስለሆነ ነው የተገደለው፣ ነው የሚሉት። ጃ አይገባም፣ አስገቡት ምናምን ይፈራል እኮ ጃ፣ ስለሚፈራ አይገባም። እሱ የሚገባው ሙስሊሞቹ ቤት ምናምን ስለሆነ አይፈራል እና አይገባም እና አትድከሙ ለማለት ነው። እግዚአብሔር የፈለገ ንስሐ ብትገባ የፈለገ ብትለምነው የፈለገ ብታለቅስ የፈለገ ነገር ብትፈልግ ብታደርግ ያው ተቀባይነት የለውም። የአንተ ስራ የአንተ ንስሐ መግባት እንደማለት ነው። ራይነሪ ምክንያት መስዋዕት ያስፈልጋል። ንስሐ መግባት ትርጉም የለውም እንደማለት ነው። ገደል እየከተትከው ነውና እንኳንም እንደዛው ጥሩ ነው።

አሰላም አለይኩም እንዴት ናችሁ? ሰላም ናችሁ? አዲስዬ አመሰግናለሁ። አሁን ቀደም ይሄ ራያን ነው፣ ራያን ባወራው ነገር ላይ በጣም እንትን ብዬ ትንሽ ሐሳብ ለመስጠት ነው። በእምነቱ ላይ ሐሳብ ልሰጥ ነው። በእምነቱ ላይ ሳይሆን እሱ በጣም አልገባውም ወይም በጣም ግራ ተጋብቷል፣ እና የሚናገረው ነገር ድብልቅልቁ የወጣ የተጋጨ ነገር ነው። ምንድነው ሃይማኖቱ መጀመሪያ? ኦርቶዶክስ ነው? የትኛው የክርስቲያን ዘርፍ ነው? እሱ እሱ አልገባኝም። ምክንያቱም እየተናገረ ያለው ነገር በጣም የሚጣረስ ሆነብኝ። ለዛ ነው አይ ቲንክ ዩኒታሪያን። ራስ ተናገር። ዩኒታሪያን ክርስቲያን። አቤት፣ አቤት። ባይብሊካል ዩኒታሪያን ክርስቲያን ወይ ደግሞ ትክክለኛ ክርስቲያን ነኝ ነኝ ማለት አገርኛ በሆነ አባባል በሚገባ ስ አማርኛ አርገው ክርስቶስ አምላክነት የሚያምን ኢየሱስ ክርስቶስ አምላክ አይደለም፣ ነብይ ነው። የሞተ ነብይ ነው ለኔ ቤቱን የሰራኸው በእናትህ ማፀን ይሁን ወይስ ከመፈጠር በፊት በሀሳብ ደረጃ ይሁን ብቻ አላቅም። ራስህን ኃጢአተኛ አድርገ ጀምረህ ነው። ከዛ ሊሞትልኝ መጣ እንዴ? እኔ በሰራሁት ለምን ይሞትልኛል? ማን ፈቀደለት ማለት ማን ፈቅዶለት ማለት ማን ፈቅዶለት ነው እሱ ለእኔ የሚሞተው? እስቲ እንደው ይህችን መልስልኝ፣ ከዛ እንቀጥላለን። አይ አለ መቀበል እኮ ይቻላል። ለምሳሌ ወደ ሙሴ ሕግ ለመለስ አንድ ሰው መስዋዕትን በራሱ እጅ ነው የሚያቀርበው፣ ወይ ደግሞ በህብረት የሚያቀርቡን መስዋዕት አለ። በሬው ላይ እጁን ያልጫነ ሰው አጣጥ ወይ ይሰረይለት። አንተም እኔም በኢየሱስ ክርስቶስ ባላምን ለኔ አልሞተልኝም። በምንም ያው ፍርዱ እኔ ላይ ነው የሚሆነው። ስለዚህ እሱም አልጠየቀኝም ልሞትልም አላለኝም። ግን እግዚአብሔር ለመስዋዕት እንዲሆን ለእኔ ሰጥቶኛል። እሺ ያንን ኃጢአት አሁን ቅድም በተናገርከው መሰረት ከሆነ ለኔ ኃጢአት አሁን ከኢየሱስ ዘመን በፊት የነበሩ ሰዎች አሁን ከአብርሃም ዘመን ጀምሮ የነበሩት ከዛም በፊት እነ ኖህ ነበሩ እና እንዴት ነው የነሱስ ጉዳይ? ማለት አሁን ላለው ትውልድ ለምሳሌ ኢየሱስ ላንን ዋጋ ሲከፍል፣ አንተ እንደምትለው የዛሬ 2000 እና ምናምን ዓመት በፊት አንተ አልነበርክም፣ እኔ አልነበርኩም እና እንዴት ነው ያንን ነገር ለእኔ አሁን የሚሰራው? ከዛ በፊት የነበረው ትውልድ ኃጢአቱ አይማርለትም ማለት ነው? እንዴት ነው የሚሆኑትና? አብርሃም ለምንድነው የማይማርለት? በቅድም እኮ ተናገር ያለው አምነው ነው የሞቱት ይላል መጽሐፉ። ክርስቶስን ከሩቅ አይተው ተሳልመው ሞቱ ይላል። ለአብርሃም ሲጀምር ወንጌል ራሱ በመጀመሪያ የተሰበከው ለአብርሃም ነው። አንድ አንድም ቦታ ግን ክርስትናን የክርስትናን ሀሳብ እንኳን የሚያንፀባርቅ ነገር የለም። ስለ ክርስትና አንዳቸውም ነቢያቱ ክርስቲያን ይባረካሉ ማለት ነው ይሄ እኮ ይባረካሉ ማለት አብርሃም ለአንድ አምላክ ከነበረው ታማኝነት የተነሳ እንጂ ክርስቲያን ከመሆኑ ጋር የሚያያይዘው ወይም ከክርስቶስ ሞት ጋር የሚያያይዘው ምንም ጉዳይ የለም። እንዳሁም በእሱ የምድር አሕዛብ የሚባረቅ ከሆነ የክርስቶስ መሞት እዚህ ጋ ዋጋቢ ኦልሞስት፣ እኔ ከተባረኩኝ በአብርሃም ክርስቶስ ለምን ይሞትልኛል? አሁን እኮ ዲፌንድ እያደረክ ያለው ጥቅሱ ነው ወይስ እንትኑ ነው? የኔን ትምህርት ነው ጥቅሱን ዲፌንድ የምታደርገው ነው? ያ መጽሐፍ ቅዱስን የ ለመጽሐፍ ቅዱስ አይደለም እያስተማርክ እያልከኝ ነው ማለት ሀሳቡን ላይ ይልኝ። አሁን ጥቅሱ ነው ዲፌንድ የምታደርገው ወይስ የኔን ሀሳብ ነው? የነካ አይደለም እያልክ ያለው ያንተን ሐሳብ ያንተን ሐሳብ ነው እንጂ እኮ እና ታዲያ፣ ከተባረኩ በአብርሃም ከሆነ ታዲያ ለምን የኢየሱስ መሞት ለምን አስፈለገ? አሁን በአንተ ሀሳብ ኃጢአቴን ስለሚያስተሰርልህ ማለት ነው። እኮ በአንተ የሚለው ታዲያ በማን ነው? እሱ ክርስቶስ ነው እኮ በአንተ የሚለው እኮ ክርስቶስ ከእሱ በሚወለደው ዘር ነው እያለ ያለው አለእንጂ ምኑን ከምኑ ነው ምታገናኘው? እሱን ክርስቶስ ነው ይላላ።